ምንድን ነው? ማን ነው ያመጣው? አንቢዲያ ጋር ማሽን ነው። ነይ ነይ፣ እንደ እናት ስታስቡት እንጃ ምን ብዬ እንደማስረዳችሁ አላውቅም። ብቻ ፈጣሪ እሱ የስራውን ይስጠው እምለው ነገር የለም። ያለፈው አይታቸዋል። እንግዲህ ድምፁን ሰምተናል። ደስ የሚል ነገር ያለው ይመስለኛል። ቃልም አውቀዋለሁ። ስለዚህ እስኪ ብላ እየመጣች ነው። እንግዲህ እናያለን። እስኪ ዛሬ ግን ደስ የሚል ነገር ያለ ይመስለኛል። እንደ እናት ደግሞ እሷ እንደዚህ ከሆነ ማየቴ ለእኔ በጣም ይከብደኛል። ግን ምን ማድረግ ይቻላል ብቻ ቃሌ ወደ እውነታው እየደረሰች ይመስለኛል፣ እየተቃረበች ይመስለኛል። ያለውን ነገር እስኪ ዛሬ እናያለን። እና ቃል አሁን ዛሬ እውነቱን ትነግረኛለች ብዬ ተስፋ አደርጋለሁ። የጠበቅናት ነው ፈጣሪ ያውቃል። አድራሻውንም ምኑንም አንዴ ልወቅ እንጂ ትንገረኝ እንጂ አንላቀቅም ብቻ። አድራሻውን እና ማንነቱን ትንገረኝ ለሕግ ነው የማቀርበው እሱን። ምንም የምንላቀቀው ነገር ምንም ነገር የለም። እሱ ብቻ አሁን ቃል መትምጣልኝና ያለውን ሁኔታ ትንገረኝ። የምንላቅቀው ነገር የለም በጭራሽ። ለሕግ አቅርቤ እኔ እንደተሰቃየው ሳላሰቃየውማ እኔ ሞቻታለሁ። ስለዚህ ቃል እየመጣች ነው እስኪ መቼም ፍርዱ ብቻ ቀላል አይደለም፣ ግን ላገኘው፣ አለቀውም፣ እውነት አለቀውም። እሱን እኔ እንደተሰቃየው አላሰቃየው ምንም ማለት አይደለም። ያው ዛሬ ብቻ ተስፋ አለኝ፣ የሆነ ነገር ላይ እንደምደርስ ተስፋ አድርጌ ያለሁ ዛሬ በሙሉ ተስፋ ነው የሚመጣሁት። እና በተለይ እናት የሆናችሁ የእውነት ፍረዱት። እናንተ እናንተ ፍረዱኝ እንደዚህ ሆና ማየት ማለት በጣም ከባድ ነው። እንደ እናት ስታስቡት እንጃ፣ ምን ብዬ እንደማስረዳችሁ አላቅም። ብቻ ፈጣሪ እሱ የስራውን ይስጠው። እምለው ነገር የለም። ሌላ ነገር የምፈልገው ነገር የለም። አሁን ያለውበትን ነገር ከሆነ ንገሪኝ። ምን ማለት ነው? ምን ማለት ነው? ልጅ በለጥሽ ማለት አልቀመጥም። ምን ይመቀመጥ? መቀመጥ አማረኝ? እኔ መቀመጥ አላማረኝም። እስኪ ስነ ስርዓት ነይ፣ ቁጭ በይ፣ ነገሪኝ። ቃል ነገሪኝ፣ ንገሪኝ። ልጁን ልጁን አውቃለሁ ብለሽኛል አይደለ? ደርሰሽበታል፣ ያለ ነው ማንነቱንም አውቀሻል እኮ። ተረጋግሽ እንዴ? ልረጋጋ? እንደውም እኮ ለራስሽ አንቺ ልቦና አይምሮ አይምሮ ላለው ሰው እንደዚህ ተጃጅላ የሸጠ ዝም ይባል? ቁጭ በይ አትበይኝ፣ ቁጭ በይ አትበይኝ። እኔ ዛሬ አሁን በሙሉ ተስፋ ነው የመጣሁት፣ በቃ የሆነ ነገር እንደማገኝ ባለፈውን ድምፁን ስለሰማው ደስ ብሎኛል። ይህን ሰሞን ትንሽ የምን ቢያንስ እንኳን እንደው እንቅልፍ እየተኛው ነው የተወሰነ እንቅልፍ። እሺ ንገሪኝ፣ እሺ ንገሪኝ፣ በእናትሽ ንገሪኝ፣ ንገሪኝ፣ ያለውን ነገር ቁጭ በየው አልጋው ላይ ህፃን አይደለች። ምን ትልቅ ሰው አልጋ አይደለም የህፃን ስለሆነ ችግር የለውም። ንገሪኝ። እኔ ራሱ ማመናቅተኛል፣ ጋባሽ ማመናቅተኝ እንዴት እንደደነገኩ እንዴት እንደምሆን እኔ እና እኔ ብቻ ነው የምናውቀው። ጋባሽ ግድ ነው ግድ ነው በደንገጥሽ እኮ ግድ ነው። ክቡር ሳይን ደሞ ልትሰርቂ ነው። ንገሪኝ፣ ቃል ንገሪኝ፣ በፈጠረሽ ንገሪኝ። እኔ ራሱ ይህን ተአምር ያደርጋል ብዬ ያላሰብኩትም ያላሰብኩት ነገር እኮ ነው የሆነው። እኔ ራሱ በቃ በቃ ብድ እያልኩ ነው ለራሴ። እንቆቅልሽ ሆኖብኛል ልጁ እንዴት እንደዚህ ያደርጋል ብዬ ማለት ነው። እሱማ ምን በስርዓት ያላደገ ሰው ነው የሚያደርገው ይሄንን፣ እንጂ ስርዓት ያለው ሰውማ ይሄንን የሚያደርግ አይደለም። ከስርዓት ውጪ የወጣ ነው እንጂ ስርዓት ያለው ሰው ይሄን እንደማያደርገው እርግጠኛ ነኝ። ደግሞ ይኸው ታውቃናው እንቆቅልሽ ሳልጨርስ እንደዚህ አይነት ፈተና ውስጥ ማስገባቱ ራሱ እግዚአብሔር እየገረመኝ ነው። ተግዚአብሔር ጋራ ትያዩት ይሄ ተግዚአብሔር ጋራ የሚያያዝ አይደለም። ንገሪ ንገሪ ነው እሷ ወድ አይደለም። ስለዚህ ወድ አይደለም ማሰብ ያለብሽ ወድ አይደለም ብለሽ ነው ማሰብ ያለብሽ። ነይ ዝኩኝ እንደዚህ ብትቀየሪኝ ይሻለኛል። እና ንገሪኝ፣ ጊዜ አትፍጂብኝ። ጊዜ በፈጀሽ ቁጥር ልጅቷ እንደዚህ እየሆነች ነው። ጊዜ አትፍጂብኝ። ልጅቷ እያስፈራራችኝ ነው። እንደነ ምን ነገርሽ ታልቦና የለውም። ልጅቷ እኮ እያስፈራራችኝ ነው። አንቺ ለምን ትፈራታለሽ? አንተ በጣም ተአምር ሆኖብኛል። እኔ ራሱ ጋር አቃጥሎኛል። እኔ ራሱ እያስፈለኩት ነው። ስላልነገርኩሽ ነው ራሱ ነው

ምን አልሰማሽ? እንደምታገቢው ተጀግረ ተቸግራን እኮ ያለችው እሷ ለ እንደምታደምጪው ለእኔ ንገሪኝ እያልኩሽ ነው እኮ። እነግርሻለሁ፣ ንገሪኝ ንገሪኝ፣ እነግርሻለሁ፣ ንገሪኝ። እሷ ዝም በያት፣ እሷን ዝም በያት። ና ንገሪኝ፣ እንዳታሳነቂኝ እየፈራሁ ነው። ምንም አታደርግሽም ያለሁት፣ ምንም አታደርግሽም። ምንድን ነው አምጪ፣ እስኪ ምንድን ነው? ማን ነው ያመጣው? አምቢ ቢሆን እኮ ምን ምንድን ነው የሚለው? አምቢ ምናምን ገረኝ። ቆይ ነገር አለ

ምንድነው የሚለው አምቢ? ጭራሽ ምንድን ነው የሚለው? ጭራሽ ልጅ ልጅቷ ደህና እንድትሆን ተፈለጋችሁ፣ እሷ ጋር አካባቢ እንዳደርሱ፣ እሷ ጠገብ እንዳደርሱ፣ አለበለዚያ የባሰ ነገር ነው የሚገጥማት ጭራሽ ጭራሽ ጭራሽ ማነው እሱ ልጁ እራሱ ላከ ማነው እሱ ግን ማነው እንደዚህ የሚያደርገው ማነው እሱ እራሱ እረፍት እራሱ የላከልሽ ማነው ማነው እሱ ንገሪኝ ቃል ንገሪኝ በእናትሽ ንገሪኝ ማነው እሱ አንቺ እንቆናል እግዚአብሔር እንቆናል በቃ ንገሪኝ ነቅ ነው ያደርገን ይሄን ያህል ምንም አያመጡም እኮ ብሎ እናንተ ምንም እንደ አሁን ያደርገኝ ነው ጭራሽ ንቁ ንቃቱ ጭራሽ እዚህ ቤት እንዳደርሱ ቤቷ እንዳደርሱ ነው እኮ የሚለው። ማነኝን ብሎ ነው የሚያስበው እሱ ማነኝ ብሎ ነው አንቺ ነሽ ለዚህ ያደረሽ ለነገሩ አይፈረድበትም አዎ በጊዜ ኖሮ በጊዜ ብነገኝ እዚህ ደረጃ ይደርሳል ከእናንተ ጎን ነኝ በቃ አሁን ያለበትን ንገሪ ሰውየውን ስሚ በሊዜ ነው እኮ ያስፈራረ ያስፈራረኝ ጭራሽ፣ እሱ ባለመብት ብትሆነው ጭራሽ በእሱ ያስፈራረኛል። እና እኔ ምን ላድርግ ታዲያ? እኔም አቅም ቢኖረኝማ በካልቾ ብዬሽ እዛው ያስቀረ። ለካ እሱ አይደለም ንገረኝ። ለእሱ አቅም ህግ አለን ችግር እነግርሻለሁ በጣም ተናድቻለሁ። ልቀቂኝ። አንቺ ደግሞ ወደ እዛ ያንቺ ሴራመብል ስ እነግርሻለሁ። በቃ ማርቀስ አይጠበቅሽም። እውነት እነግርሻለሁ። በቃ እምባሽ እንዲወርድ አልፈልግም። እነግርሻለሁ አልኩሽ። እመኝኝ፣ እመኝኝ። እንደጠርያሉ እንዳራብን አይቀርም። ገባሽ አሁን ልጅና ናት እኮ ምን ሌላ ሰው መሰለሽ እንዴ? መንገድ ላይ ልነግርሽ ነው። ንገሪኝ እሺ፣ ንገሪኝ። ልነግርሽ ነው አሁን። እኮ በጎንሽ ነኝ። ስታለቅሽ እስካሁን አታላታዘንኩሽም። የውሸት መስሎሽ ነበር። ምን ማለት ነው? ትር የምትረጅ እኮ ይመስለኛል ነበር። አንቺ ማን ንገሪኝ። ዮናስ ነው ዮናስ? ዮናስ ዮናስ። አዎ ዮናስ። አዎ